ያድርገውና መሬት ለአንድ ሴኮንድ ያክል መሽከርከሯን ብታቆም ምናባቱ የሚፈጠር ይመስላቸዋል። ሁላችንም በዚህ ምድር ላይ ያለነው ነገሮች በሙሉ ሰዎችን፣ እንስሳቶችን፣ ቤቶች፣ ሁሉም ነገር በ1670 ኪሎ ሜትር ፐር አውድ ወደ ምስራቅ ይመዘገዘጋል። በዚህ ፍጥነት ማለት ነው፣ ወይም ደግሞ በ465 ሜትር ፐር ሰከንድ ስፒድ ያክል ወደ ምስራቅ አቅጣጫ በከፍተኛ ፍጥነት እንጓዛለን ማለት ነው። ይሄ እንግዲህ የተሰማተ ሮፍ ኢነርሺያ ነው። ኢነርሺያ ወይም ደግሞ የኒውተንስ ፈርስት ሎፍ ሞሽን ነው የሚተገበረው እዚህ ጋር። እንግዲህ ምድራችን የምትሽከረከርበት ፍጥነት 1670 ኪሎ ሜትር ፐር ሃወር ነው፣ ወይም ደግሞ ወደ 465 ሜትር ፐር ሰከንድ ያክል ስፒድ አላት። ሶ ድንገት ስቶፕ ብታደርግ እኛ ወደፊት ዳት ሚንስ መኪና ላይ ሆናችሁ፣ መኪና ውስጥ ሆናችሁ ድንገት መኪናው ቆሟል። ከዛ ሳታስቡ ሹፌሩ መኪናውን አስነስቶ ወደፊት ቢጓዝ እናንተ ወደኋላ ነው የምትሄዱት አደለም? እየበረረ እያለ መኪናው እየበረረ እያለ ሹፌሩ ድንገት ፍሬም ቢዝ፣ ወንበራችሁን ለቃችሁ ወደፊት ልትሄዱ ትችላላችሁ። ስ ኮልድ ኢነርሺያ ወይም በአማርኛው ፍዘት ተብሎ ይጠራል። ሁለተኛ ምን ሊፈጠር ይችላል? ከፍተኛ የሆነ ንፋስ ይፈጠራል። እንግዲህ የከባቢ አየራችን ላይ ያለውን አየር ኖርማሊ አብሮ ከመሬት ጋር ሮቴት እያደረገ ነው፣ ግን ድንገት መሬት ሮቴሽኗን ብቀየር የአየር ልክ ቅድም ባልኳችሁ ስፒድ በ1670 ኪሜ ፐርሃወር ወደ ምስራቅ ይጓዛል ማለት ነው። እሱ ብቻ አይደለም ውቅያኖስ ልክ ቦታውን ለቆ ወደ ሌላ አቅጣጫ የሚሄድ እስኪመስል ድረስ ከፍተኛ የሆነ ሱናሚ እንዲከሰት ይሆናል። ሌላውና ከባዱ ነገር ደግሞ ድንገት መሬት መሽከርከሯን ብታቆም ሊፈጠር የሚችል በአንድ በኩል ያለው የመሬት ክፍል እንግዲህ ኮንስታንት የሆነ የፀሐይ ብርሃን ያገኛል፣ ወይም ሙቀት ያገኛል። በሌላ በኩል ያለው ደግሞ አያገኝም። ስለዚህ መሬት ምን ትሆናለች? ትቃጠላለች ወይም ደግሞ ትጋያለች ማለት ነው ምክንያቱም መለመሰላችሁ መሬት እንግዲህ ሮቴት እያደረገች ወይም እየተሽከረከረች ነው እራሷን የምታሞቀው። ዛት ሚንስ አንድ ሰው ለምሳሌ ስጋ እየጠበሰ ነው ወይም የሆነ ነገር እየጠበሰ ነው ብንል፣ ልክ በአንድ አቅጣጫ ብቻ እሳት እያስለበለበ ቢያስቀምጠው በአንድ አቅጣጫ ብቻ ምን ይላል? ያራል። ሜይ ቢ ስጋ ካላወቃችሁ በበቆሎ ተኩት። በቆሎውን እየጠበሳችሁ ነው ብንል በአንድ በኩል ብቻ ከሆነ ያራል። በሌላ በኩል ምን አይልም፣ እሳት አያገኘው ማለት ነው። እንደነዚህ አይነት ፕሮብሌሞች ወይም ችግሮች ይፈጠራሉ።